ኖርማል መሪዎች የተለየ አቅም ያስፈልጋቸዋል። ገበያ ጉድለት፣ ሲስተም፣ ፌደራል ምናምን፣ ብዙ ችግርን አቴታይ ሰ የአመራር ልማት ኪ ነው ማለት ነው። በእነዚህ ምክንያቶች አመራር ልማት ዝም ብሎ ቢሰራ ጥሩ ነው ባይሰራ ግድ ለሚባል ነገር ሳይሆን የሕዝቦችን እጣፈንታ የሚወስን ነገር የሕዝቦችን እጣፈንታ ይወስናል። ወይ ይበለጽጋሉ፣ ወይ ወደ ኋላ ይወድቃሉ፣ ተንሸራት ይወድቃሉ፣ ወይ ስታግኔት ያደርጋሉ፣ ባሉበት ይቆማሉ፣ ይቸከላሉ ባሉበት ወይ ወደፊት ይገሰግሳሉ። ጭራሽ ደግሞ አንዳልጧቸው ተንሸራተው ሊወድቁ ይችላሉ። ስኬታማ አመራር ልማት ወደፊት ይወስዳል፣ አገሮችን፣ ካምፓኒዎችን፣ ቡድኖችን ይወስዳል። የአመራር ልማት ፕሮግራም የሌላቸው ህዝቦች ወደ ውሃ ስታግኔት ያደርጋሉ ወይ ደሞ ዲክላይን ያደርጋሉ። ኦር ትክክለኛ የአመራር ልማት መንደፍ ያልቻሉ አገሮች ደሞ እንትን ሰው የት ነው ያለ? ነው ዘ ሊሚናል ስቴጅ፣ ሊሚናል ስፔሲስ ይባላል። ይለች እዚህ ጋር ነበረች አሁን ይህን አልፋ ለሚሄድ እየሞከረች ነው። ግድግዳው ጋር ገብታለች። ገና እየገባች ነው። የሆነ አካሏ ገብቷል። ግን አብዛኛው ውጭ ልምናሊቲ። ልመን ከሚባል የጣሊያን ቃል የመጣ ነው። እና ሰዎች ከነበሩበት ሁኔታ ተላቀው መድረስ የሚፈልጉበት ደግሞ ሳይደርሱ መሃል ላይ ያለው ልምናሊቲ ይባላል። አንድ ሰው ተሲሱን አስረክቧል መመረቂያ ጽሁፉን አስረክቧል፣ ግን ገና አልተመረቀም። መዳረሻ መመረቂያ ነው አይደል? ዝም ብሎ ግን አልተመረቀም። ሊሚናሊቲ መሀል ላይ አለ። ሶሳይቲስ ሊሚናሊቲ የሚባለው የሆነ ኦርደር ኮላፕስ ያደርግና እሱ ለመውጣት እንቅስቃሴ የጀምረው ሙሉ በሙሉ ከኮላፕሰው ኦርደር አልወጡም፣ መዳረሻቸው ላይ አልደረሱም። ሊሚናሊቲ ጥቅም ላይ ከኋለ ሬድ ኦፍ አንሰርተይኒቲ ነው ሊሚናሊቲ ነገሮች ሁሉ ወይ የበፊቱን አልሆንም ወይ አዲሱን ሙሉ በሙሉ አልተላበስ፣ ነው ይሄ ፐሬዶ ኦፍ አንሰርቴኒቲ። የሰው ልጅ ሰርተኒቲ ስለሚውል ቶሎ መውጣት ይፈልጋል። ልምናሊቲ ግን የብዙ ሰዎች የብዙ ተቋማት፣ የብዙ ምናም የእድገት ምንጭ ነው። ዚስ ፐሬዶ ኦፍ አንሰርቴኒቲ ጊቭስ ፐርስ ቱ ኤ ሲግኒፊካንት ፑሽ ፎር ትራንስፎርሜሽን።